ሰላም ኢትዮጵያውያን፣ ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለሁ ተስፋ ነኝ። ፈጠራና ፍጥነት የታከለበት የክህሎት ግንባታ ቀጣይነት ላለው የስራ እድል ፈጠራ ወሳኝ መሆኑን የመንግስት ኮሚኒኬሽን አገልግሎት ገለጸም። የመንግስት ኮሚኒኬሽን አገልግሎት የሰራተኞች ቀንን በማስመልከት መልእክት አስተላልፏል። ቀኑ በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የሥራ ሁኔታ ለተግባራዊ ፍትሕ በሚል መሪ መልእክት ተከብሮ ውሏል። በዓለም አቀፍ ደረጃ ለመቶ ሰላሳ ስድስተኛ በኢትዮጵያ ደግሞ ለሐምሳኛ ጊዜ ነው የተከበረው። ኢትዮጵያ የዓለም ሠራተኞች ቀንን የምታከብረው የኢንዱስትሪ ሰላምን፣ የሥራ ላይ ደህንነትንና የሠራተኞችን ክህሎት ማሳደግን ልዩ ትኩረት በመስጠት መሆኑን ገልጿል። ኢትዮጵያ ለሁለንተናዊ ብልጽግና ለምታደርገው ጉዞ በምሰሶነት የተለያዩ የምጣኔ ሀብት ዘርፎች ማለትም ግብርና፣ ማኑፋክቸሪንግ፣ ማዕድን፣ ቱሪዝምና ዲጂታል ኢኮኖሚ የሰራተኞችን ሁለንተናዊ ክህሎትና ጥረት የሚጠይቁ ናቸው ብሏል። አገልግሎቱ በመልእክቱ አሰሪ ተቋማት ለጸደቁ ደንቦችና መመሪያዎች እውቅና በመስጠት ገቢራዊ ማድረግ አለባቸው። በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የአማራ ክልል ቅርንጫፍ ጽህፈት ቤት የኢንዱስትሪ ግንኙነት ኃላፊ አዜብ ማርቆስ ቀኑ ሲከበር ሰራተኞች ስለ መብቶቻቸው፣ ጥቅሞቻቸውና ፍላጎቶቻቸው ድምፅ በመሆን ነው ብለዋል። እንደ ሀገርና እንደ ክልል ሰራተኛው በኑሮ ጫና ውስጥ ስለሚገኝና ከዋጋ ግሽበት አኳያ የደሞዝ የገቢ ግብር ምጣኔ እንዲሻሻል፣ ዝቅተኛ የደሞዝ ወለል እንዲወሰን ጥያቄ መቅረቡን ኃላፊዋ አንስተዋል። የሰራተኞች ደህንነትና ጤንነት እንዲጠበቅም ኮንፌዴሬሽኑ እየሰራ ነው ብለዋል። አሰሪ ተቋማት ለጸደቁ ደንቦችና መመሪያዎች እውቅና በመስጠት ገቢራዊ ማድረግ እንደሚጠበቅባቸውም ኃላፊዋ አሳስበዋል። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን።